በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስም፣ ሐምሌ ሦስት በዚህ ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቲዮፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካውያት የሆኑ መጽሐፍትን ተማረ። እግዚአብሔርን መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትንና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራብዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁልጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ከአረፈ በኋላ በእስክንድሪያ ከተማ ላይ ይህን አባት ቄርሎስን ሊቀ ጵጵስና ሾሞት፣ በዘመኑም በትምህርቱ ቤተክርስቲያን በራች። ይኸው አባት ቄርሎስ የቆስጥንጥንያ ሊቀ ጳጳሳት የነበረው ንስርጦስ ንስጥሮስ በካደ ጊዜ በንጉስ ቴዎዶሲዮስ ዘመን የሁለት መቶ ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቀርሎስንም መርጠው ሊቀ ጉባኤ አደረጉት። ኒስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱን ባልተመለሰ ጊዜ አውግዘው ከመንበረ ሲመጡ አሳደዱት። ይህም አባት ቀርሎስ አስራ ሁለት አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእርሱ በኋላ ግን ብዙዎች ድርሳናትን ተግሣጻትንና መልእክቶችን ደረሰ። እንዲህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋራ ከተዋሃደ በኋላ በስራው ሁሉ በምንም በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከሦስት መቶ አሥራ ስምንት አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ ሰላሳ ሁለት አመት ኖረ። መልካም የሆነ ስራ ሁንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሆን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክኒዶስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት አልስቲያኖስ አረፈ ከልስቲያኖስ አረፈ። ይህ አባት ዮናክኒዶስን በሚያርፍበት ጊዜ በእርሱ ፋንታ አባ ክርስቲያኖስን ሊቀ ጳጳስና እንዲሾሙት አዘዘ። እርሱንም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች አሉና ልጅ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክኒድሮስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጳጳስና ሾሙት። በዚያን ወራት ደግ ንጉሥ አኖሪዎስ ነበረ። ከዚህም በኋላ አመፀኛ ሉሊያኖስ ነገሠ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሮስን ሊቀብብስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በካዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለው ሚሻ ነበር እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርን ብዙ ድንቆችና ታምራቶችን በእጆቹ ያደርግ ነበር። ከዚህም በኋላ ካዲው ንጉስ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሱ ከጦርነት እንደተመለሰ ይገድልህ ዘንድ በልቡ አስቧልና። ከእንቅልፉን በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም ሁለት መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉስም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግና ጢዮስና ዮና ክኒድሮስ ዮና ክኒዲኖስ በሌሊት ራእይ ለንጉሱ ተገለጡለት። ከእርሳቸውም ጋራ የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሱን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስህን ካንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሱም ጌታዬ ምን ላደርግ አለው። እነዚያም ሁለቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን? ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከ ልጃችንን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅፉን በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን። ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለ ያለበትን ለመልእክተኞቼ ታመለክታቸውና ታደርሳቸው ዘንድ እለምንሃለሁ። መልክተኞቹን በሄዱ ጊዜ አገኙትና መለሱት። ሕዝቡን በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሱ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የነስጥሮስም ክደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማኅበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግስ ደብዳቤ ጋር ሁለት ቀሳውስትላከ ላከ። ክብር ግባውና ጌታችንም ከዚህ ኃላፊ ዓለም ድካብ ሊያሳርፈው በፈቀደ ጊዜ ዮናክኒዲኖስና አትና ሲዮስ ተገለጡለት። እንዲህም አሉት፣ ክብር ግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደኛ ስለምትመጣ አስጠንቅቃቸው፣ አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸው እና ተጠንቀቁ። ይህንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ። እነሆ ቅዱሳን ቅዱሳን ይሹኛልና ሁለቱ ሌሎች ናቸው። በዚችም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የጻን ሀገር ኤጲስቆጶስ ሉቅያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሆን። እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሐምሌ ሶስት ቀን የሚከበሩ ዓመታዊ ቅዱሳን በዓላት አንደኛ ቅዱስ ቄርሎስ ሊቀ ሊቅ ወይም አምደ ሃይማኖት፣ ሁለት ቅዱስ ክርስቲያኖስ ዘሮሜ ወይም ታላቅ ጻድቅ ሊቀ ጳጳሳት፣ ሶስት አባ ሉቂያስ ኤጲስቆጶስ። ወርሃዊ በዓላት አንድ በዓታ ለእግዝእትነ ማርያም ተነማሪያም ድንግል ወላዲተ አምላክ ሁለት ቅዱሳን ያቄም ዋሃና፣ ሶስት ቅዱሳን ሊቃነ ካህናት አበው ወይም ዘካርያስ እና ስምዖን፣ አራት አባ ሊባኖስ ዘመጣእ፣ አምስት አቡነ ዜና ማሪቆስ፣ ስድስት አቡነ መድህነ እግዚእ ዘደብረ በንኮል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመበል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። እብራውያን ምዕራፍ 13 ቁጥር 7። ስለ ቃሉ የቃሉ ባለቤት ሉ ለእግዚአብሔር ስሙ ከአጽናፍ እስከ አጽናፍ ዘውትር የተመሰገነ ይሁን። የቅዱሳኑ በረከት ረድኤታ ይለየን። ወስብሐት ለእግዚአብሔር።